በስማ በወልዶ በመንፈስ ቅዱስ አህዱ አምላክ አመተ ስኡ ለህዳር በዛትለት አይረፈ አብ ቅዱስ ሂሳቅ ሊቀጳጳሳት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስምድ ርዘጠኝ ለት ለአባቶች ሊቃነ ጳጳሳት አባአንደኛ እስክንድርያ አገር ሊቀጳጳሳት ቅዱስ አባት ይሳቅ አረፈ። ይህም ቅዱስ ቡሩልስ ከሚባል አገር ነው። ወላጆችም እግዚአብሔርን የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመን በኋላ ይህን ቅዱስ በወለዱ ጊዜ በታላቅ ደስታደስ ስተሰኙበት። ከዚህም በኋላ ያጠምቀው ዘንድ ወደ ኤፒስቆጶስ ባቀረቡት ጊዜ ኤፒስቆጶስም ሲያ ጠምቀው በሕፃኑ ራስ ላይ የብርሃን መስቀልን አየ። በዚያንም ጊዜ የሕፃኑን እጅ ይዞ በራሱ ላይ አኖረ፣ እንዲህም ብሎ ትንቢት ተናገረለት፣ ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህን ልጅ ጠብቀው እርሱ ለእግዚአብሔር የተመረጠ መሳሪያ ይሆናልና። ጥቂትም ባደገ ጊዜ የቤተክርስቲያንን ትምህርትና ጽሕፈትን አስተማሩት። የቅዱሳንንም ዜና የሚያነብ ወላጆቹን ትቶ ወደ አስቄትስ ገዳም ሄደ። በአበምኔቱ በአባ ዘካርያስ ዘንድ መንኩሶ በገድል ተጠመደ። በአንዲት እለት አንድ ጻድቅ ሰው በቤተክርስቲያን ውስጥ ያየው በእርሱም ላይ ይስሐቅ በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ አለው ብሎ ትንቢት ተናገረ። በዚያም ወራት ሊቀጳጳሳት አባ ዮሐንስ ጸሐፊ የሆነውንና የሚረዳው ብልህ ሰው ፈለገ ስለ አባይ ይስሐቅም ነገሩት። እርሱ መልእክተኞች ልኮ ወደ እርሱ አስመጣው ይጽፍለትም ዘንድ ደብዳቤ ሰጠው። እርሱ ግን አባ ይስሐቅ እያወቀ ጽፈቱን አበላሸ፣ ሊቀጳጳሳቱ እንዲተወውና ወደ አስቄጥስ ገዳም እንዲመለስ ነበር የዚህንም ዓለም ክብር ይጠላልና። ሊቀጳጳሳቱም እንዲተወውና እንዲያሰናብተው አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል ከዚህም እንድትሄድ ሲኔ አልተወህም አለው። አባይ ይስሐቅም እንደማይለቀው አውቆ የሚያውቀውን ሁሉ ጥበቡን ያማረ ጽህፈቱንም ገለጠለት። ሊቀጳጳሳቱን በእርሱ እጅግ ደስ አለው። ከጥቂት ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የሚያርፍበት ቀን በደረሰ ጊዜ ስለ እርሱ ሊቀበብስና የሚሾም ማን እንደሆነ ያስረዳው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ጌታም በራእይ ከአንተ በኋላ ለዚህ ሹመት የሚጠቅም ረዳት ይስሐቅ ነው አለው። ከዚያም በኋላ ህዝቡን ጠራቸውና ከእርሱ በኋላ ሊቀጳጳሳት ሆኖ የሚሾም ረዳቱ ኢሳቅ እንደሆነ አስረዳቸው። ከዚህም በኋላ አባ ዮሐንስ ባረፈ ጊዜ ይህን ቅዱስ አባት ኢሳቅን ይዘው በእስክንድሪያ ሀገር ላይ ሊቀ ጳጳሳት አድርገው ሾሙት። በዘመኑም ቤተ ክርስቲያን ብርሃን ሆነች። ብዙዎች አብያተ ክርስቲያናትም አደሳቸው። ይልቁንም የወንጌላዊ ማርቆስን ቤተ ክርስቲያን አሳምሮ አደሳት። የሊቀ ጵጵስናውም ቤት አደሰ። ይህንንም አባት ብዙ ችግርና መከራ ደርሶበታል። በወንጌላዊ ማርቆስ መንበርም ሰባት ዓመት ተኩል ኖሮ አረፈ። በዚህም ቅዱስ አባት በመጽሐፈ ገድሉ ከእሁድ ቀን በቀር ሊቀ ጳጳሳት እንዳይሾም የሚያዝ ጽሁፍ አለ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለይሳ ዘተሰሜ ጻድቀ በዲበ ጳጳሳት ሊቀ በስነ ትምህርቱ ለቤተ ክርስቲያን አብርሃ ጥቀ ወደ ትምህርቱ መስቀል ብርሃን ሰረቀ አመ እደ ጳጳስ በማይ ኪያሁ አጥመቀ በዚህችም ቀን ዳግመኛ የ318 ኤጲስቆጶሳት ስብሰባ በኒቅያ ከተማ በጻድቅ ንጉሥ በቆስጠንጢኖስ ዘመን ሆነ። ከእርሳቸውም ጋር አራቱ ሊቀ ጳጳሳት አሉ። ሊም አባ ለእስክንድሮስ የእስክንድርያ አባ ዲዮናሲዎስ የሮሚ ሀገር አባ ሶል ጴጥሮስ የቁስጥንጥንያና የአንጾኪያ ሊቀ ጳጳሳት አባ የወስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያ ሀገር ቄስ ሆኖ ስለነበረው ስለ አሪዎስ ነው። እርሱ ከቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። እርሱ ስቶ የክብር ባለቤት ወልድን በመለኮቱ ፍጡር ነው በማለቱ ነው። ከሊም ቅዱሳን ተጋዳዮች አባቶች ከውስጣቸው እንደ ሐዋርያት ሙታንን ያስነሱ በሽተኞቹን የሚፈውሱ ድንቆች ታምራትን የሚያደርጉ አሉ። ብዙ ዘመናትም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የእጃቸውንና የእግራቸውን ጥፍሮች ያወለቋቸው አሉ። ዳግመኛም እጆቻቸውና እግሮቻቸውን የቆረጧቸው አሉ። ጥርሶቻቸውንም የሰበሯቸውና የጎናቸውም የሰነጠቋቸውም አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገረ መርዓስ ኤጲስቆጶስ አለ። ከሃዲያንም ሀያ ሁለት አመት አስረው ርኅራኄ የሌለውን ስቃይ አሰቃዩት። በየአመቱም ወደ እርሱ በመግባት ከህዋሳቱ አንዱን ይቆርጣሉ። እንዲህም በማድረግ እጆቹን፣ እግሮቹን፣ ከንፈሮቹን፣ አፍንጫውን፣ ጆሮዎቹን ቆርጠው ጨረሱ። ጥርሶቹንም ሰበሩ። በእሳትም ተለብልቦ እንደ ጠቆረ ግንድ አደረጉት። የእሱ ወገኖችም እንደ ሞት አስበው እንደ ሌሎች ሰማይታት በየአመቱ መታሰቢያውን አደረጉ። እሊህ አባቶችም ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያ አዳራሽ አዘጋጀላቸው። በውስጡም ለእያንዳንዳቸው ወንበሮችን አኖረ። የእርሱንም ወንበር ከእነርሱ ወንበሮች ዝቅተኛ አደረገ። መሳለምን በመርዓስ የኤጲስቆጶስ በቅዱስ ቶማስ ጀመረ፣ ሰገደለት። ህዋሳቶቹም ከተቆረጡበት ላይ ተሳለ መው እንዲህም አባቶችን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱን ሰይፉን፣ ቀለበቱን ሰጣቸውና እንዲህ አላቸው፣ እነሆ አሁን በካህናት ሁሉና በመንግስት ላይ ሃይማኖቱ እንደ እናንተ የቀና ከሆነ ታኖሩት ዘንድ ሃይማኖቱ የቀና ካልሆነ ግን ከምእመናን ለይታችሁ ታሳዱድ ዘንድ ስልጣንን ሰጠዋችሁ። እነርሱም ሕግንና ስርዓትን ሰሩ። ክብር ይግባውና ጌታችን ኢየሱስ ክርስቶስን በመካከላቸው ይቀመጥ ነበር። ልቡናቸው በመንፈስ ቅዱስ የበራላቸው ሰዎች አይተውታልና። በሚቆጥሯቸው ጊዜ የግን 318 ቁጥር ሆነው ያገኟቸዋል። ከዚህም በኋላ ለካህናትና ለህዝባውያን፣ ለነገስታት፣ ለመሳፍንት፣ ለሚገዙና ለሚሸጡ ነጋዴዎች፣ ለድዎች፣ ለሽማግሌዎችና ለጎልማቾች፣ ለሙት ልጆችም ለወንድና ለሴት ስርዓትን ሰሩ። ከዚህም በኋላ ወልድ በመለከቱ ከአብ ጋር ትክክል እንደሆነ እያስረድቅ እና ሃይማኖትን አስተማሩ። የተረገመ አርዮስንና በረከሰች ትምህርቱ የሚያምነውን አውግዘው ለዩ። የሰሯት የአስተማሯትም የሃይማኖት ትምህርት ይች ናት እንዲህ ብለው ሁሉን በያዘ ሰማይና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ እግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር ናበረበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተፈጠረ ያይደለ የተወለደ በመለኮት ከአብ ጋር የሚተካከል ሁሉ በእርሱ የሆነ ያለ እርሱ ግን ምንም ምን የሆነ የሌለ በሰማይም ያለ በምድርም ያለ ስለእኛ ስለሰው ስለመዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስ ከቅዱስ ድንግል ማርያም ፈጽሞ ሰው ሆኖ በጴንጤላዊ ጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም በሶስተኛው ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈ፣ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛ ሕያዋንንና ሙታንን ይገዛ ዘንድ በጌትነት ይመጣል። ለመንግስቱም ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላት ስለሚሆን ስለ መቅዶኒዎስ በቁስጥንጥንያ ከተማ ወቶ ኃምሳው ኤጲስቆጶሳት በተሰበሰቡ ጊዜ ከዚህ የቀረው ሰሩ፣ እንዲህ ማሉ፣ ጌታ ማሕየዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን። እንስገድለት እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀትም እናምናለን። የሙታንንም መነሳት የሚመጣውንም ህይወት ተስፋ እናደርጋለን። እሊህም አባቶቻችን ይህችን የሃይማኖት ትምህርት ምእመናን ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያስቧት በቅዳሴም ጊዜ እንዲጸልዩባት አዘዙ። ወንዶችና ሴቶች፣ ሽማግሎችና ልጆች፣ አገልጋዮችም ሁሉ እንዲማሯት አዘዙ። ሰርተው ወስነው ለቤተ ክርስቲያን ሃይማኖትን ፋና ካቆሙላት በኋላ ወደ ያየ ሀገራቸው በፍቅር አንድነት ተመለሱ። ለእግዚአብሔር ምስጋና ይሁን፣ እኛን በሊህ አባቶች ጸሎት ይማረን፣ በረከታቸውም ከእኛ ጋራ ትኑር ለዘላለሙ ሰላም ለጳጳሳ ትለስን ወሙ አብርሃ በሀገር ኒቅያ ዋዴ አሚሃ አፍራሰ ህይወት እሉ በብሔለ እንቋ ዘፍስሃ ዘኬዱ ውስተ ባሕር ዘወረዱ አሚሃ እንዘያሃ ምጉ ማያተ ብዙሃ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር አስር በዚች ቀን ቅዱሳት ንጹሃት መነኮሳያት ደናግል እናታቸው ሶፊያም በሰማይትነት አረፉ። በዚችም ዕለት በእስክንድሪ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ስርዓት ቅዳሴን ሊቃነ ጳጳሳትና ኤጲስቆጶሳት

ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምሪህ ነው። የጥብሪያዶስ አካባቢ የምትሆን የመግሎተ ሀገር ጌታ ኢየሱስ ሲሄድ የዮናን ልጆች ስምዖንና እንድርያስን በባህሩ ዳርቻ አሳ ሲያሰግሩ አያቸው። ከዚያም አሳ ሳይሆን የምታጠምደው ሰውን ታጠምድ ዘንድ ስምዖን ወደ ኔና ብሎ ጠራው። ስምዖንም ጌታ ኢየሱስ ክርስቶስ ሳያውቀው በስሙ ስለጠራው አደነቀ። ጌታ ኢየሱስም የዮና ልጅ ስምዖን ሆይ፣ አንተ ሳታውቀኝ ስምህን ስለ ጠራውህ አታድንቅ ገና ከዚህ የበለጠ ተአምር ታያለህና አለው። እወቅ ከዛሬ ጀምሮ የእኔ ተከታይ በመሆን በደቀ መዛሙርቶቼ ላይ ስልጣን ይኖርሃል አለው። ስምዖንም ሰገደለትና፣ እውነት የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ፣ በእውነት አንተ የአባታችን የአዳም ፈጣሪ ነህ፣ የዓለም ሁሉ መድኃኒት ነህ አለው ጌታ ኢየሱስም አንተ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ ይህን ምስጢር ሰማያዊ አባቴ እንጂ ስጋዊ ደማዊ ሰው አልገለጠልህምና፣ አለው። በዚህም ጊዜ ስምዖን የሰማያት በሮች ተከፍተው አየ። ከሰማይም እርሱ የሚለውን ስሙት፣ ለእርሱ ታዘዙ፣ ስገዱለትም የሚል ቃል ሰማ። ስምዖንም በግንባሩ ወደቀ። ጌታ ኢየሱስ ግን አነሳውና እጁን ያዘው፣ የወንድሙ የእንድርያስን እጅ ያዘውና ወደ ዮርዳኖስ ወሰደው። ከዚያም በደረሱ ጊዜ ጌታ ስምዖን ሆይ፣ በውሃና በመንፈስ ካልተጠመቅ ደቀ መዝሙሬ ልትሆን አትችልም፣ መንግሥቴንም ልትወርስ አይገባህም አለው። ስምዖንም ጌታዬ በባሪያው ላይ የወደደውን ያደርግ ያደርጋል አለው። ስምዖንም ጌታዬ በባሪያው ላይ የወደደውን ያድርግ አለ። ከዚያም ለዮሐንስ ሰጠውና የእስራኤል ልጆች ወደ ወንዝ ወርደው እንደሚያደርጉት ሁሉ ዮሐንስም ስምዖንና እንድርያስ ወንድሙንም በዮርዳኖስ ውሃ አጠመቃቸው። የመላይክት ማኅበሮችም ከሰማይ ወርደው ከጥምቀቱ በኋላ በክንፋቸው ተቀበሏቸው። በዚያም ስም ስምዖንና አንድሪያስ የእግዚአብሔርን ክብር ተመለከቱ። ስምዖንም ከዮርዳኖስ ባሕር በሚወጣበት ጊዜ ከጫማው በስተውስጥ በኩል አለት ድንጋይ ተጣበቀና ልክ እንደ ጫማ ሆነ። ጌታ ኢየሱስም ስምዖን ሆይ እወቅ፣ ከዛሬ ጀምሮ አለት ድንጋይ ትባላለህ። በአንተ ላይ ቤተ ክርስቲያንን እሰራታለሁ፣ የሲኦልም አበጋዞች አይበረቱባትም። ለአንተም የሰማይና የምድር መክፈቻ ሰጥሃለሁ፣ በምድርም ኃጢአቱን ይቅር ያልክለት ይቀርለታል፣ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናል። እወቅ፣ በእኔ አምሳል ስለ እኔ የሆነ መንጎችን ትጠብቅ ዘንድ ሹሜሃለሁ። በአንተ ቃል ይታዘዙ በአንተም ቃል ሰማይና ምድር ፍሬያችንም ያፈራሉ። ሰማይም ለሰው ልጅ ምሕረትን ያዘንብ ዘንድ ብታዘው ያዘንባል። ወይም እኔ በሶዶምና ገሞራ እንዳዘዝኩት ያለ እሳትና ዲን ያዘንብ ዘንድ ብታዘው ያዘንባል። ምድርም አንተ ይቅርታ ላደረክለት ተድላ ደስታን ታፈራ ዘንድ ብታዛት ትታዘዝሃለች። ወይም አንተን የሚወነጅሉ እኔ በዳታንና በአቤሮን ላይ እንዳደረኩት ዋጫቸው ብትላት አፏን ከፍታ ትውጣቸዋለች። ፍሬን ታፈራ ዘንድ ብታዛት ታፈራለች። ስምዖን ሆይ ለአንተ የአሮንን ክህነት ሰጥቻለሁ። መንፈስ ቅዱስም በላይ ላይ ያድራል። አሕዛብም ሁሉ በአብና በወልድ በመንፈስ ቅዱስ ስም ታጠምቃቸዋለህ። እንግዲህ እኔ ካደረግኩት ይልቅ ብዙ ተአምራት እንድታደርግ ሥልጣን ሰጥቻለሁ። ስምዖን ሆይ እወቅ በእውነት የሚጠሩኝን እሰማቸዋለሁ፣ የሚያምኑብኝም አድናቸዋለሁ የሚክዱኝ ግን በሰማያዊ አባቴ ፊት እክዳቸዋለሁ ሲል ለስምዖን ነገረው። ይቅርታውና ቸርነቱ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። የማርቆስ ወንጌል ምዕራፍ ስድስት ከቁጥር ሰላሳ አንድ ላይ የሚገኝ ኃይለ ቃል መነሻ አድርጌ ለትንሽ ደቂቃ እንማራለን። የትምህርታችን ርዕስ የሚሆነው አዘነላቸው ነው። መድኃኔ ዓለም ለሁላችንም ይዘንልን፣ መድኃኔ ዓለም ይራራልን፣ መድኃኔ ዓለም ይቅር ይበለን፣ ከምንፈራው መከራ ሁሉ ያድነን። ስለዚህ ይህንን ቃል ሐዋርያው ደቀ ደቀ መዝሙሩ ወንጌላዊው ማርቆስ መዝግቦት እናገኛለን። በመሰረቱ ማቴዎስና ማርቆስ ሉቃስ ሦስት ወንጌላውያን የተባበሩበት ኃይለ ቃል ነው። እንግዲህ ቃል ምንድን ነው የሚለው፣ ኢየሱስ ወጥቶ በሚያስተምርበት ጊዜ ብዙ ሕዝብ ይከተለው ነበረ ይላል። የእጁን ተአምራት የአንደበቱን ትምህርት እየሰሙ ብዙ ምእመናን ብዙ ሕዝብ ብዙ ነፍሳት ይከተለው ነበረ። ይህም ህዝብ ወይንም አምስት ሺህ በቁጥር ያክላል። አለዛም ደግሞ የአምስት ገበያ ህዝብ የሚያህል ሰው ይከተለው ነበረ ይላል። ይሄ የአምስት ገበያ ህዝብ ሲከተለው ግን ይሄ ህዝብ አምስት አይነት አመለካከት እንዳለውም መጽሐፍ ቅዱስ በትርጓሜ ላይ ያስቀምጣል። ሰው ምንም እንኳ መንፈሳዊ ህይወቱ የጠነከረ ቢሆንም በዚህ በቅድስናው ስፍራ የተገኘን ሁላችንም ምንም አባታችን መድኃኔዓለም የሚሰጠን በረከት እንዳለ ብናውቅም እንኳ የእያንዳንዳችን አመለካከት የተለየ ነው። በዛን ጊዜም ይከተለው የነበረ ህዝብ አመለካከቱ ሁሉ የተለያየ ነበረ ይላል። አመለካከታችንን አንድ ያድርግልን፣ አመለካከታችንን እውነት ያድርግልን፣ የሰላም አመለካከት ያድርግልን። ስለዚህ መድኃኒ ዓለም በሚያስተምርበት ወቅት ብዙ ህዝብ ሲከተለው፣ የሚከተለው ህዝብ አመለካከታቸው ሁሉ አምስት አይነት አመለካከት ነበረ ይላል። አንዳንዶቹ ደም ግባቱን በመመልከት ይሴኒላዩ እሙሉ ደእጓ ለማያው ከሰው ልጆች የተለየ ደም ግባቱን የኢየሱስ ክርስቶስን መልክ ለማየት ብዙ ህዝብ ይከተለው ነበረ። ከዚህም መካከል ምንም እንኳን በድህነት የተጠራ ቤቱ የተባረከለት ቀራጩ ዘኪዎስን ብንመለከት የጌታን መልክ ለማየት በዛፍ ላይ በሾላ ዛፍ ላይ ወጥቶ ይመለከተው ነበረ። ከደም ግባቱ ማማር የተነሳ በዛፉ ላይ ሆኖ ፈዞ ያይ ነበረ ይላል። እርሱ ግን የሚፈልጉት የሚፈልግ አምላክ ነውና የይቅርታ አምላክ ነውና ይህንን ሰው በበረከት ሊጎበኘው ፈልጓልና ይህንን ሰው ሊያድነው ስለፈለገ ዘኪዎስ ሆይ፣ ና ከወጣበት ሾላ ላይ ውረድ አለው። ከማይሆን ሐሳብ ላይ ከወጣንበት በእውነት ለእኛም ለሃይማኖታችንም ለማንነታችን የማይመች ሐሳብ ከዛ ሐሳብ ላይ እንድንወርድ መድኃኒ ዓለም አባታችንን ሁላችንንም ይርዳን እልል ብላችሁ ስሙን ጥሩት እግዚአብሔር የተመሰገነ ይሆን ከክፉ ሐሳብ ከክፉ መንፈስ ከተለያየ የማይጠቅም ምኞት መድኃኒ ዓለም ሁላችንንም እንዲያሳርፈን መልካም ፈቃዱ ይሆንልን አዘነላቸው ነው ስለዚህ ይሄ ሕዝብ አመለካከቱ ቢለያይም እንኳ በተለያየ ምክንያት የተያዘ የተጎሳቆለ እረኛ የሌለው የሚመራው የሌለ ሕዝብ ስለነበረ ተመለከታቸው ነው የሚለው ተመለከተና፣ ዝም አላለም። አዘነላቸው አለ። አዘነና፣ ዝም አላለም። እንደ ሰው ፊ ከንፈሩን መጦ ዝም አላላቸውም የእኛ ጌታ የተንገላታው መከራ የተቀበለው እኛ የወደቅነውን ለማንሳት ስለሆነ ወደዚህ ተመለከታቸውና ህዝቡን ሁሉ እረኛ እንደሌለው መንጋ እንደ እረኛ እንደሌለው በጎች ተጥለው ሲንገላቱ ተመለከታቸው ይላል። አንዳንድ ጊዜ እኛ የሚያሳዝን ሰው በመንገዳችን በእግራችን አጠገብ ሆኖ እንኳ ምንም አይነት ሳንረዳው ሳናጽናናው ተስፋ ሳንሰጠው ዝም ብለን እናልፋለን። መድኃኒ ዓለም ግን እንዲህ ያለ አምላክ አይደለም። ተመልክቶ ዝም የሚል አይደለም የኛ ጌታ። ደስ ይበላችሁ መይመናን እልል በላችሁ፣ አመስግኑ እግዚአብሔር የተመሰገነ ይሁን። ደስ ይበለን በእውነት የእሱ ስለሆን በእርሱ ስላምን ስሙ ሕይወት መድኃኒት የሆነውን መድኃኔ ዓለምን አባታችን፣ እረኛችን፣ ጠባቂያችን ስላደረግ ነው። የርሱ ስለሆንኛ በእውነት ክብር ይገባናል። የከበረው የተቀደሰው የእርሱ ልጆች ነንና ስለዚህ መድኃኔ ዓለም ተመለከታቸው። በእውነት የሕዝቡ ጉስቁልና ከውስጥ እስከ ውጭ ያለው አካላዊና ውስጣዊ የሆነው ማንነታቸው ተጎሳቁሎ ኃጢአት በስቶባቸው መውደቅ፣ መነሳት፣ መውጣት፣ መውረድ፣ መድከም፣ መታከት፣ መራብ፣ መጠማት፣ መታመም፣ መሞት፣ ወደ መቃብር መውረድ፣ ነፍስ ወደ ሲኦል መውረድ፣ ይህንን ሁሉ ተመለከተ፣ አዘነላቸው ነው የሚለው እግዚአብሔር። መድኃኔ ዓለም ይዘን ልለውላችንም አዘነላቸው። ምክንያቱም እቡ እረኛ እንደሌለው በግ ተጥለውና ተጨንቀው ስለነበረ ህዝቡን ሁሉ ሲመለከት፣ በጭንቀት ውስጥ ነው። በጭንቀት ውስጥ ነው እኮ ያለነው ምእመናን። ዛሬ ጭንቀታችንን ሁሉ ይገላግለን፣ ጭንቀታችንን ሁሉ ያስወግድልን። በዚህ በፊቱ ቆመን በእውነት ምእመናን፣ አንድ ነገር ልበላችሁ። በዚህ መተን እጃችንን ዘርግተን ጸልየን እጃችን ባዶ አይመለስም። ምእመናን ደስ ይበላችሁ። በበረከት ሞልታችሁ ትሄዳላችሁ። ስዕለታችሁ ሰምሮላችሁ ትሄዳላችሁ። ነገር ግን አንድ ነገር ልበላችሁ፣ እምነት ይኑራችሁ፣ እምነት ይኑራችሁ። አንድ በመጽሐፍ ቅዱስ የምትጠቀስ አንድ እናት አለች። እርሷ አንድ ልጅ ነው ያላት። ያ አንድ ልጇ ሞተባት። የሚያሳዝን አንድ ልጅ ነው ያላት፣ አንድ ልጇ ሞተባት። ሰዎች ይሄ ሰው ይሄ ብላቴና ሳይሸት ቶሎ ከቤት አውጥተን ወደ መቃብር እንውሰደው ብለው ይዘውት በአስከሬን ተሸክመው ሄዱ ነው የሚለው። ይሄ ነው የዓለም ስራ። በቃ ከተከበርንበት ቤት፣ ከምንወጣበት፣ ከምናዝበት ቤት በሸክም እንሄዳለን። ሊያውም ይሸተናል ተብሎ ቅድም በድርሳነ ማየው ላይ ተመልክታቸዋል። የአልአዛር እህት የሆነችው እህቱ ምን አለች? ጌታ ሆይ አራት ቀን ሆኖታል። ይሸታል፣ ይከረፋል። አይ መቃብሩ መከፈት የለበትም ማለት የህይወት አድማስ ሲሆነው ጌታ መቃብራችንን ባዶ ያደረገና ህይወት የሰጠን ህይወት የዘራብን መድኃኒዓለም ግን የለም። አንቺ የእግዚአብሔርን ማዳን ታያለሽ። በፊት የተማርሽው ትምህርት ትዝ አይልሽም ወይ? እግዚአብሔር ታምር እንደሚሰራ የተቋረጠውን ህይወት እንደሚቀጥል አታውቂም? አልተማርችም እስካሁን ከሰላሳ ስድስቱ ቅዱሳት አንስት ናት። በሕይወታ ሙሉውን ዘመኗን በድንግልና መድኃኒ ዓለምን ያገለገለች ነች ትንሣኤ ዘለ ክብርም ታውቃለች እርሷ ግን በትንሳኤ ዘለ ክብር እንደሚነሳ አውቃለሁ አሁን ግን ስጋውና ነፍሱ ተለያይተዋል ነፍሱም ወደ ፈጣሪዋ ትሄዳለች ስጋው በመቃብር ካረፈ አራት ቀን ሆኖታል ይሸታል ነው ይሄነው ዓለም የሚሸተውን የሚከረፋውን ግን መድኃኒ ዓለም በቸርነቱ ጥዑም መዓዛ ሰጥቶ አልአዛርን ከመቃብር የነበረውን ሥጋውን ነፍሱን አዋህዶ ውጣ አለው። አልአዛርም ከነመግነዙ በራሱ ላይ የተጠመጠመው በእጁና በእግሩ ላይ ከነታሰረው ፈትል ከመቃብር ወጣ። ፍቱትና፣ ይሂድ ይመላለስ፣ ወደ ቤቱ ይግባ። ለመዳን ያለም ከሆነ መስጋና ልብሰ ይሆን መውለድ አናዛ ተነሳና እየተመላለሰ እያመሰገነ መዳን ያለምን ስሙን እየጠራ አንተ የህይወቴ አድማ ሲሆን ከው መዳን እያለ እየዘመረ ወደ ቀድሞ ወደ ቤቱ ተመለሰ። ከሞት ከተነሳ በኋላ አርባ አመት ቆጥሮስን በሊቀ እያገለገለ ያገለገለ 40 አመት ወንጌልን አስተምሯል። በረከቱ ይደርብን። ስለዚህ ይችናት አንድ ልጅ አላት ብያችኋለሁ። አንድ ልጇ ሞተባት። ከሞተ በኋላ ሰዎች በተለመደው በልማድ በህዝቡ ልማድ መሰረት ተሰብስበው ቃሬዛ ሰርተው በቃሬዛው ላይ አስከሬኑን አድርገው ወደ መቃብር ቦታ እየሄዱ ክብር ምስጋና ይግባውና የኛ ጌታ የኛ ጠባቂ ቸረረኛችን መድኃኔ ዓለም ደግሞ በመንገዱ ላይ ተቀምጦ በዛ ከደቀ መዛሙርቱ ጋር ነበረ። በዛ ሲያልፍ ግን ይቺ ሴትዮ ተጎሳቁላ እያለቀሰች አይኖቿ ሁሉ በለቅሶ ሞጭሙጨው ተመለከታት። ተመልክቶ ዝም አላላት። አንድ ልጇ እንደሆነ ያውቃል። የሰጣትም እርሱ ነው። በእውነት ስለ በነበረን ሀብት ላይ ያለን ሲነሳብን ለክብር ነው። ምእመናን፣ በእውነት የነበረን ሀብት ሲወሰድ ሲጠፋ የትዕግስት አባት የሆነውን እዮብን ማየት ይቻላል። እግዚአብሔር ሰጠ፣ እግዚአብሔር ይነሳል፣ እግዚአብሔር ይሰጣል ደግሞ ደግሞ ይሰጣል። አብዝቶ የሚሰጥ እርሱ ስለሆነ ብሎ በትዕግሥት የጸና አባታችን ሁልጊዜ ግዜ ትዕግሥትን የምናነብበት ትዕግሥትን የምናነብበት አባታችን ኢዮብን ተመልከቱ። ምናልባት ተስፋ የምናደርገው ነገር ጠፍቶብን በእውነት አልቅሰን ቆዝመን ሊሆን ይችላል። ነገር ግን በእምነት ጸንተን በትዕግሥት ሆነን መድኃኒ ዓለምን ስንማጸን ሁሉ ጎደሎ ሁሉ ይሞላል። ክብረ ምስጋና ለመድኃኒ ዓለም ይሁን። ይቺ ሴትዮ በሐዘን ተጎድታለች። እየወደቀች እየተነሳች የልጇን መቃብር ለማየት ወደዛ እየሄደች ነው። ነገር ግን በሞት ከመቃብር ስር ትንሣኤን የሚሰጥ ከሞት በኋላ ሕይወትን የሚሰጥ ነፍስና ስጋን ፈጥሮ የሚያስተዳድር የሚመግብ፣ የሚገዛ ጌታ በመንገድ ላይ ቆሞ ሲመለከታት ጉዳቷን ሁሉ አየ። መጎዳታችንን፣ መጎሳቆላችንን የሚያውቅልን እርሱ ነው። ጉዳታችንን፣ ስሜታችንን ሁሉ ለሰዎች ብንጮህ አደነቆራችሁን ይሉናል። መዳን ያለም ግን አይለንም እኮ ወደ እሱ ስንጮህ የጮኸታችንን ውጤት ሁሉ የሚሰጥ አምላክ ስለሆነ ቸርነቱ ብዙ ስለሆነ ለጋስ አምላክ ስለሆነ ወደዚህ የመጣበት ዓላማ እኛን ለማዳን ስለሆነ ከወደቅንበት ሊያነሳን ስለሆነ ይረዳናል እኮ ድክመታችንን። ነገር ግን በንሳ ተመላልሰን በእውነት ስንማጸነው በሃይማኖት ጸንተን በጽኑ እምነት ስንማጸነው ስንለምነው ሁሉንም ይፈጽምልናል፣ ይረዳናል፣ ያግዘናል መድኃኔ ዓለም አባታችን። ስለዚህ ጉዳቷን ተመለከተ።